ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይህንን መጠቀም ትችላላችሁ። እሺ እህቶቻችን እንዴት ናችሁ? ከዚህ በፊት ባቀረብኩላችሁ የእሬት አይናችሁ ላይ አድርጉ፣ ለአይን ድርቀት ጥሩ ነው ባልኳችሁ መሰረት እንዴት እንደሚሰራ አሰራሩ፣ ለምን ያህል ጊዜ እንደሚደረግ እና ደግሞ እንዴት እንደሚደረግ ብዙዎቻችሁ የጠየቃችሁኝ ስለሆነ ዛሬ እንግዲህ ሰብሰብ አድርጌ የጠየቃችሁኝ ጥያቄዎች በሙሉ ለመመለስ ነው የመጣሁት። ዛሬ ያው በሬት እንግዲህ እንደምታውቁት ይሄን ነው የሚመስለው፣ የምንጠቀመው ሬት ይሄንን ነው። ይሄ ሾክ የሌለውም አለ። ምን አይነት ሬት እንጠቀም ካላችሁ፣ ሾክ የሌለውም አለ። ሴቷ ትባላለች። ይሄ ወንዴው ነው። ይህንን እንግዲህ እንደፈለጋችሁ ሴቴዋንም ወንዴዋንም መጠቀም ትችላላችሁ። ለጊዜው ይሄኛውን እንዴት እንደምታደርጉት ነው የማሳያችሁ። ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይህንን መጠቀም ትችላላችሁ። ለእኔ ረድቶኛል፣ ለብዙ ሰው ረድቷል። እንግዲህ ከዚህ በላይ ደግሞ ብዙ ሰው ሳይሰለች የሚያደርገው ከሆነ በደንብ ውጤታለ። ስለዚህ እንዴት እንደምቆርጠውና ከውስጡ ምን እንደሚወጣ በደንብ ላሳያችሁ። እንግዲህ መጀመሪያ በዚህች ልክ እንቆርጣለን ማለት ነው። እንደምታዩት ጀሏ በደንብ አለች። በዚህች ልክ እንቆርጥና እዚች ጋር የምታዩዋትን ደሞ ደግሞ እሾክ እናነሳለን። አሁን ይህን በምናነሳበት ጊዜ ምንድነው ከውስጡ ቢጫ ፈሳሽ፣ አሁን ገና ስለቆረጥኩት ላታዩት ትችላላችሁ። ቢጫ ፈሳሽ አለ። ያ ቢጫ ፈሳሽ ሲወጣ ስትቀምሱት የሚመራው ወይም ደግሞ ቢጫ ሆኖ እንትን አሎይን የሚባለው ፈሳሽ እሱ ነው። ስለዚህ ሬት በመሰረቱ ጄል ነው፣ ውሃ ነው። ነገር ግን የሚመረው ያቺ አሎይን የምትባለው ቢጫዋ ፈሳሽ ነች። እሷ ቢጫዋ ፈሳሽ በብዛት የት ጋር ትገኛለች? እዚህ ጋር እንደዚህ በምትቆርጧት ጊዜ ትወጣለች። ትንሽ ቆይታችሁ ስታየት በዚህ ጋር ፍሬሽ ከሆነ ወዲያውኑ ነው የሚወጣው። ይሄ ከተቆረጠ አንድ ቀን ሁለት ቀን የሆነ ስለሆነ ወዲያውኑ ላይወጣልን ይችላል። ይሄኛው እንደዚህ ካደረጋችሁ በኋላ ምንድን ነው ለሁለት ነው የምትሰነጥቁት። ይሄ እንግዲህ ለክታችሁ እንደዚህ አሁን በአይናችሁ ትክክል ከሆነላችሁ በኋላ ለሁለት እኩል ነው የምትሰነጥቁት። ስለዚህ ይሄ አሁን ለሁለት እኩል ተነጠቃችሁት። እንደምታዩት እንግዲህ በዚህ በኩል ጄል ነው፣ በዚህ ጋር ደግሞ ቆዳው ነው። ስለዚህ ምንድን ነው የምታደርጉት? ውሃ እዚህ ጋር ታዘጋጁና በደንብ ታለቀልቁት አላችሁ፣ ቢጫው ፈሳሽ እስኪለቅ ድረስ ይሄ ሙሉ ጄል ስለሆነ ያው እንደምታዩት ጄል ስለሆነ ምንም አያልቅም። ጄሉ እንደፈለጋችሁ ብታጥቡት አያልቅም። ስለዚህ ጄሉን በደንብ ካጠባችሁ በኋላ ወደ ቦታ ትመልሱትና ትቀምሱት አላችሁ። ስትቀምሱት ውሃ ውሃ ነው የሚለው አሁን የቀመስኩት ውሃ ውሃ ነው የሚለው። ስለዚህ አሁን ይሄ ውሃ ውሃ የሚለውን ከቀመስኩኝ በኋላ ምንድን ነው የማደርገው አይኔ ላይ እንደዚህ አድርጌ፣ በሁለቱም በኩል ጄሉን ወደ ውስጥ ይህንን ጄል እንግዲህ እንደምታዩት፣ ሁላችሁ እንደምታዩት ይህንን ጄል ወደ ውስጥ አድርጌ አስረዋለው ማለት ነው። በምንድን ነው ማስረው እንግዲህ ብዙ ጊዜ የሚመቸው ይህ እንግዲህ የኢትዮጵያ ኤርላይንስ አይናችን ላይ ለመተኛት የምናደርገው ማስክ ነው። ይሄንን ይህን አይናችሁ ላይ ካደረጋችሁ በኋላ በዚህ እንደዚህ አድርጋችሁ ታስቀምጡ ታላችሁ። እንደምታዩት ይሄው አሁን በደንብ ይይዛል። ስለዚህ ጄሉንም አያንጠባጥልም። ለ ለሪስተኙ የሚንቀሳቀስ ነገር አይኖረውም ማለት ነው። ስለዚህ ይሄንን በምታደርጉበት ጊዜ ሙሉ ለሪት ነው የምታደርጉት። ሙሉ ለሪት ላያችሁ ላይ መቆየት አለበት። ይሄንን ሳታቋርጡ ለአንድ ወር የምታደርጉት ከሆነ በጣም ቆንጆ ውጤት ታገኙበታላችሁ።